አንስተውታል። ነገር ግን ይሄ መግለጫ ምንም አይነት እውቅና ሳይሰጠው እንዲሁ ዘሎታል። ዋናውን የህዝብ ጥያቄ የአማራ ሕዝብ ጥያቄ የህሉና አደጋ፣ የመጨፍጨፍ የመገደል፣ የዘር ማጥፋት አደጋ፣ በኢኮኖሚ የመገለል አደጋ፣ በተረኞች የመዋጥ የመሰልቀጥ አደጋ፣ ሀገርን የማፍረስ አደጋ እንደሆነ በፍጹም ይሄ መግለጫ አያነሳም። ኢትዮጵያ በመፍረስ አደጋ ላይ እንደሆነች አይቀበልም፣ አያይም። ይህን መግለጫውን ስታዩት ይህንን ቃልና ይህንን ሀሳብ እንደማታገኙት ያው ታዩታላችሁ። ይባስ ብሎ በጣም በሚያስቅና በሚያስገርም ሁኔታ የአማራ ብልጽግና እንዲሁም በአማራ ክልል ህዝብ ውስጥ ያለውን ሁኔታ ሲገልጹ አይነተ ብዙ አይነተ ብዙ ነው የሚለው። አይነተ ብዙ ውጤታማ ድሎች አስመዝግበናል የሚለው። በተቃራኒ አይነተ ብዙ ይህን ቃል በደንብ አስምሩበት። ድል ብቻ አይደለም፣ የድሉ መብዛት አይነቱ በጣም በርካታ እንደሆነ ይዘረዝራሉ። ድሎች የሚሏቸውን ነገሮች ስሰሙ አዝናችሁ አዝናችሁ ሐዘናችሁ ምናልባት ወደ ሳቅ የሚለወጥ ይመስለኛል። አንደኛው ድል የሚሉት የዲሞክራሲ ምህዳር መስፋት፣ ይሄ ድላችን ነው ይላሉ። ልብ አድርጎ ልብ በሉ፣ በኢትዮጵያ ውስጥ አሁን ባለው ሁኔታ የዲሞክራሲ ምህዳር መስፋት ነው ወይንስ መጥበብ ነው ያለው? አሁን ይህንን ጥያቄ ህዝብ ውስጥ ሆኖ በህዝብ መሃል ሆኖ የዲሞክራሲ ምህዳሩ ሰፍቷል ይባላል። አንድ ግብስብስ ውሸት ተቆጥራላችሁ። ገና ዘረዝረዋለሁ። ሁለተኛው ግብስብስ ውሸት ተፎካካሪ የፖለቲካ ፓርቲዎችን ወደ ሰላማዊ ትግል አምጥተናል ይላሉ። ተፎካካሪ የፖለቲካ ፓርቲዎች ሲጀመር ተፎካካሪ ፖለቲካ ፓርቲ ከስሞ ተዳክሞ ጠፍቷል በሚባል ደረጃ ነው ያለው። ተፎካካሪ ፓርቲው ብርሃኑ ነጋ ነው? ኢዜማ ነው? ተፎካካሪ ፓርቲው ማን ነው? እስኪ ከላይ የሚባለውን ነገር ጥሩ። ኦፌኮ ነው? ሸኔ ነው? ኦነግ ነው? ማን ነው? የነ ልደቱ ፓርቲ፣ የነ ይልቃል ፓርቲ እኮ ከምርጫ ቦርድ ተሰርዞ በይፋ የታገደበት ሁኔታ እያለ አንድም ጠንካራ ፖለቲካ ፓርቲ ተፎካካሪ ፓርቲ እንዳይወጣ ተደርጎ ባልደራስ ላይ የተደረገውን ነገር አስቡት። እስክንድር የት እንዳለ አስቡት። ተፎካካሪ ለመሆን የሞከሩ የፖለቲካ አደረጃጀቶች ምን እንደተደረጉ አስቡት። ይሄ ሁሉ ሆኖ ተፎካካሪ የፖለቲካ ፓርቲዎችን ወደ ሰላማዊ ትግል አምጥተናል ይላሉ። ከነሸኔ ጋ ተዋጋን እያሉ ፋኖን የአማራን ታጋዮች እያሰሩ ድምፅ የሆኑ ሰዎችን ጋዜጠኞችን እያሰሩ ምሁራንን እያሰሩ እነመስከረም መስከረም አበራ እነረዳት ፕሮፌሰር ሲሳይ ከአርባ በላይ እንደውም አሁን ወደ መቶ ይቆጠራሉ። ባለፈው ዝርዝሩ እንደገና በይፋ እየወጣ በነበረበት ጊዜ የምናውቀው ነገር ነው። ሌላው ግብስብስ ውሸት እንግዲህ ነው፣ ተፎካካሪ የፖለቲካ ፓርቲዎችን ወደ ሰላማዊ ትግል አምጥተናል ይላሉ። የተቋረጡ ግንባታዎችን አስጨርሰናል ይላሉ። ሌላ ግብስብስ ውሸት። የተቋረጡ ግንባታዎች ያለቁት እነማን ናቸው? ትላንትና የገንዘብ ሚኒስቴር የበጀት እጥረት ገጠመኝ ብሎ ከ786 ቢሊየን ብር በላይ በጀት ካጸደቀ በኋላ ወደ 300 ቢሊዮን የበጀት ጉድለት ስላጋጠመው ደሞዝ መክፈል አልተቻለም፣ እንኳን ፕሮጀክት መጨረስ። በበርካታ ክልሎች ለሶስት ወራት ደሞዝ ያልተከፈላቸው የመንግስት ሰራተኞች አሉ። በዛው የአህመድ ሸዴ መግለጫ ላይ የገንዘብ ሚኒስትሩ አርባ ፕሮጀክቶች በበጀት እጥረት ምክንያት ተቋርጠዋል ይላል። እስኪ ህዝብ መቼም አይን አለው የትኛው አዲስ ፕሮጀክት ነው ብልጽግና ከመጣወዲህ ወዲህ እስኪ የተከፈተና የተመረቀ በህወሓት ጊዜ የተጀመሩ ናቸው። እውነት እንነጋገር ከተባለ በህወሓት ጊዜ በጣም በተሻለ ሁኔታ ፕሮጀክቶች ይሰሩ ነበር፣ መሰረተ ልማቶች ይሰሩ ነበር። ሀቅ እውነት ስለሆነ ነው። የትኛውን መንገድ፣ የትኛውን ፋብሪካ፣ የትኛውን አዲስ ፕሮጀክት ሰርተው ነው አርባ ፕሮጀክቶች ተቋርጠው በበጀት ምክንያት የተቋረጡ ግንባታዎች ተጨርሰዋል፣ ፕሮጀክቶችንም አስጀምረናል ይላሉ። ሌላ ተጨማሪ ግብስብስ ውሸት። ይህን እናጋልጣለን። ከእውነት ጋር ሁነን፣ ከሀቅ ጋር ሁነን የሚዲያ ስራ መሄድ ስለሆነ ማለት ነው። ሲያቃጥላቸው ሳያማቸው ይኖራል። ወደ በኋላ ላይ ደግሞ ባለ ዘጠኝ ነጥብ መግለጫ ያሉት ነገር ላይ ደግሞ ያሉት በጣም እጅግ አስገራሚ ነገር ይኖራል። እነዚህ ሊጨርሳቸው ሌላው የአግላይነትና የጠቅላይነት የፖለቲካ ባህልን የቀየረ የፖለቲካ ፓርቲ አደረጃጀት ተፈጥሯል ይላሉ። ብሩክ ይኸው ተመልከቱ። ይነቃቸው አይታችሁታል። የአግላይነትና የጠቅላይነት የፖለቲካ ባህልን የቀየረ ተረኝነት የሚባል ነገር የለም። አሁን የሚያገል የሚጠቀልል ፖለቲካ የለም። እንደውም አሁን ይህን ባህል የቀየረ አደረጃጀት ፈጥረናል። የአማራ ብልጽግናን ውሸት ተመልከቱ። እነዚህ አሁን የህዝብ መሪዎች ናቸው። እስኪ መሬት ላይ ያለውን እውነታ ተመልከቱት። ተረኛ ነን እያሉ እነ ብርሃኑ ጁላ በግልጽ እየተናገሩ ዝሆን ነን እንሰብራለን እያሉ ፊት ለፊት በአደባባይ የሚናገሩ ተረኛ መሪዎች ባሉበት ሀገር የአግላይነትና የጠቅላይነት ፖለቲካ ባህልን የቀየረ የፖለቲካ አደረጃጀት ፈጥረናል። እኩልነን ገዷን እንዳርጋቸው ተባሮ እነ ዮሐንስ በዋለው ተባረው፣ እነ ደመቀ መኮንን የታሰሩ ጅቦቹ ነው እዚህ ስብሰባ ላይ አሌ ድማ በቃ ተወኝ ተወኝ እስኪል ድረስ አልመጣም። ደመቀ መኮንን ጠቅላይ ሚኒስትሩ ቢለምነው ሂድ ቢለው በፍጹም ወደዛ አካባቢ አልደርስም ነው ያለው። የእሱ ይሻላል ኀፍረት የሆነ መሸማቀቅ፣ በሰራው ስራ በታሪኩ አፍሯል ማለት ነው። ደመቀ መኮንን አልሄድም ነው ያለው። እንዲህ አይነት ቦታ አታድርሱ ያለው። በደንብ መረጃ ስላለን ነው የምናገረው። እንግዲህ አስቡት፣ የአግላይነት የጠቅላይነት ፖለቲካ ባህል ቀይረናል፣ እንዲህ አይነት የፖለቲካ ባህል ፈጥረናል ይላሉ። ሌላው ድል የሚሉት የብአዴን የአማራ ብልጽግና ግብስብስ ውሸት የአማራን ህዝብ የወሰንና ማንነት ከሰላሳ ዓመታት በኋላ በህጋዊ መንገድ ምላሽ የሚያገኝበት እድል ተፈጥሯል። የወልቃየ ጉዳይ ተፈጠ። ለአማራ ብልጽግና ይሄ መግለጫው ላይ ያለ ነው። እኔ ማነባ አሁን ከመግለጫው ነው ለይቼ ነው ያወጣኋቸው። ድሎቻቸውን ዘሶኮል፣ ድሎቻቸውን የውሸት ግብስብስ፣ ይሄ ሁሉ ካሉ በኋላ ነው እንግዲህ አልጋ ባአልጋ አልነበረም ግን ችግሩ አሁናዊ ፈተናዎች ግን ገጥመውናል ይላሉ። ወደ ፈተናዎች ይመጣበት አለው የወልቃየት የራያ ችግር ከመቼውም ጊዜ የበለጠ ችግር ውስጥ የገባበት እንደውም ወደኋላ ኋላ ተመልሰው በህገ መንግስት መሰረት ይፈታል ተብሎ እዛ አካባቢ ያለው ኃይል የአማራ ልዩ ኃይል እንዲፈርስ የተደረገበት በፕሪቶሪያው የሰላም ስምምነት መሰረት ወደ ነበረው ነገር ካልተመለሰ ተብሎ ጫና እየተደረገባቸው ይህ ሁሉ ምስቅልቅል በአማራ ልዩ ኃይል ላይ በህዝብ ላይ በድምፅ ላይ አፈና። ዋናው ማጠንጠኛ እንግዲህ ተመልከቱ፣ ይሄ ነው። እችን ለማስፈጸም ነው የአማራ ህዝብ መከራውን እያየ ያለው። ግን ምን ይላል ከሰላሳ ዓመታት በኋላ በህጋዊ መንገድ ምላሽ የሚያገኝበት እድል ተፈጥሯል ይላሉ። እንግዲህ ይሄ ነው የአማራ ብልጽግና እድል። ፈተና ወደ አሉት ነገር ደግሞ እንሄድና የአማራን ህዝብ ችግር ፈተና ጥያቄ እነሱ የሚሉት ሌላ ነው። ህዝቡ የሚለው ሌላ ነው። ፍየል ወዲህ ቅዝምዝም ወዲህ ያልኩት ለዛ ነው። እና ወደ ፈተናዎቹ ደግሞ ባኋላ እሄዳለሁ። ብሩክ በዚህ ላውቃ ጊዜው ምን አላቸው። ከልብ አመሰግናለሁ ጊዜ ስጥልኝ ነቃቸው። በአንተም ያየውን ነገር እንድታነሳ እድሉ ይሰጣለ። በጣም እንድንወያይባቸው የምንፈልጋቸው ነገሮች አሉ። በተለይ እንግዲህ አሁን የዘረዘርካቸው ውሸቶች መሬት ላይ አሉ ወይ ነው እንግዲህ ሁለተኛ በጣም ትልቁ ለእኔ ጥያቄ ይሄንን መግለጫ በእርግጥ እነኚህ አማራ ክልል የሚመሩ በዞን በወረዳ በቀበሌ ያሉ ባሉበት ነው የወጣው ወይንስ ከፌዴራል መንግስቱ፣ ቀጥታ እንደውም ስብሰባውን ሳይጨርሱ ሊወጣ ነው ይመሰለኝ ነው ወይ ከዛ የወጣ ይመስላል? ምክንያቱም እነኚህ ነገሮች አሁን እንደው ቀላሉ የወሰንና ማንነት በሚመለከት አሁን እንኳን ሰሞኑን መግለጫ ሲያወጡ ነበር። በዚህ ላይ እንፈታለን ምናምን እንደዚህ እናደርጋለን፣ እንዲህ ሲባል ነው። በዛም አካባቢ ያሉ ሰዎች ምን እየደረሰባቸው እንደሆነ እያየን እየሰማን ነው። እና ምን ማለት ነው ይሄ? እንደው ይድነቃቸው፣ የአንተንም ሀሳብ እንድትሰጥበት እድሉ እንሰጣለሁ። ምን አይነት ነገሮች አሉ፣ ሌሎች ምናልባት ማንሳት ያለብህ ነገር ጎልተው ወጡ ካሉ አንስተህ ሀሳብ እንሰጥስ። አመሰግናለሁ ምናላቸው በጣም ጥሩ አድርጎ ድሎቻቸውን አስቀምጧቸዋል። ለነሱ ድል ተብለው የተቀመጡትን ነጥቦች በደንብ አድርጎ አንስቷቸዋል እና እኔ አጠቃላይ መግለጫውን ልክ አንብቤ ስጨርስ የተሰማኝ ነገር አለ። ብሩክ መጀመሪያ አታለውታል። ይሄ በተለይ እታች ያለውን ቅድም ስጠቅሰው የነበረውን የወረዳና የዞን አመራር አታለውታልና ሽኩቻው የነበረው ውስጥ ላይ ልክ ይሄ ኮንፈረንስ ሲጠናቀቅ የአማራ ሕዝብን ትግል በቃ የአማራ ብልጽግና ወይም በአዴን ጠቅልሎ ይወስደውና የራሱ ያደርገዋል የሚል ስጋት ነበራቸው። ውስጥ ያ ማለት የአማራን ሕዝብ ጥያቄዎች ተቀብሎ አድሚት አድርጎ በቃ ትክክል ነው ልታገልለት የሚገባ አሁን ልቆምለት የሚገባ ጥያቄ ነው ብሎ ጠቅልሎ ይወስደዋል የሚል ስጋት ነበር የነበረው። በመጀመሪያ ደረጃ ይሄ ስጋት የመጣበት ትልቁ ምክንያት ምንድን ነው? ውስጥ ላይ ሲነሱ የነበሩትን ጥያቄዎች የሚቀበሉበት መንገድ ኮንፈረንሱን ለማጠናቀቅ ከሚመነጭ ፍጥነት ብቻ አይመስልም ነበረ። ውስጥ ላይ ከነበሩ 1400 ተሳታፊዎች ነበሩ። ከነዛ ውስጥ አብዛኛው ውስጡ ይመላለስ የነበረው ጥያቄ ምንድን ነው? የዚህን ትግል ሂደት ወይም የአማራን ህዝብ አሁናዊ እንቅስቃሴ ጠልፎ በመውሰድ የራሱ በማድረግ ጉዳዩን በፊት አውራሪነት ይዞ ወደፊት ሊወጣ ነው የአማራ ብልጽግና የሚል ስጋት ነበረ አሁን መግለጫው እስከሚወጣ ሰዓት ድረስ። ነገር ግን ያ አይደለም የሆነው። በተቃራኒው ምንም ነገር እንዳልተፈጠረ እንደዚህ አይነት ዲስከሽን እንደዚህ አይነት ጥያቄዎች እንዳልተነሱ ተደርጎ ነው መግለጫው የወጣውና እኔ እንደሚመስለኝ በትክክል እነሱ ኮንፈረንሳቸውን እያካሄዱ መግለጫው ከአራት ኪሎ ተጽፎ ወደ አማራ ማስ ሚዲያ ኮሚኒኬሽን እና ወደ አማራ ኮሚኒኬሽን ቢሮ ተልኮ የተለጠፈ ነው የሚመስለኝ። እነሱ ራሳቸው ያዩት አይመስለኝም። የብልጽግና የአማራ ብልጽግና የብአዴን ባለስልጣናት ይሄንን መግለጫ የሚያውቁትም አይመስለኝም። ምክንያቱም አንደኛ መግለጫ ለማውጣት የሚሆን አቅም ራሱ የላቸውም። አሁን ሰዎቹ በአጠቃላይ ምክንያቱም በጣም የሚገርም ነው። ሰሞኑን ዶክተር ይልቃል ከፋለ ጠፋ እንዲባል አደረጉ። ከአይን ጠፍቷል። የሆነ የአቋም ለውጥ አምጥቶ የተደበቀ እንዲመስል በህዝብ ዘንድ በቃ የራሱን ስራ እየሰራ ነው ይሄ ሰውዬ ወይም ደግሞ ይህንን የአቋም ለውጥ ወይም የህዝብን ትግል በመደገፉ ምክንያት ከአራት ኪሎ በተሰጠ ትዕዛዝ ዞር እንደተደረገ አድርጎ ማህበረሰቡ እንዲያስብ ተደረገና፣ ልክ ይሄ ወሬ መወራት ሲጀምር በኢህአዲግ ጊዜ የተጀመረ ስታዲዮም የሚያልቅበትን የጊዜ ገደብ አስመልክቶ የፕሬዚዳንቱ ጉብኝት አድርገው መግለጫ ሰጡ ወይም ቃል ገቡ የሚል ዜና አስነገሩ። ምናላቸው፣ ቅድም ስጠይቅ የትኛው ልማት ነው ተጀምሮ ያላለቀና አሁን በብልጽግና ጊዜ እንዲጠናቀቅ የተደረገው የትኛው መንገድ? የትኛው ኢንፍራስትራክቸር? የትኛው ውሃ? የትኛው የአማራ ሕዝብ ጥያቄ? እኮ እነዚህ ቅንጦ ከሆኑበት ቆይተዋል እኮ ይሄ የመዝናኛ የምናምን ኢቭን ትራንስፖርቴሽን እና መሰረታዊ የሚባሉ ኢንፍራስትራክቸሮች እንደ ቅንጦ ተወስደዋል። በዚህ ጊዜ አሁን የአማራ ሕዝብ ጥያቄ ይሄ አይደለም። ለምንድን ነው ሕዝቡን በዚህ ደረጃ የናቁት? ለምንድን ነው ህዝብን የናቀ መግለጫ በዚህ ደረጃ ይዘው መውጣት የፈለጉት? የሚለው ነገር በደንብ መፈተሽ መቻል አለበት። ምክንያቱም የስታዲዮም ጥያቄ አይደለም፣ የአማራ ህዝብ ጥያቄ መሰረታዊ የሚባሉ እንኳን የኢንፍራስትራክቸር ጥያቄዎች ጥያቄዎቹ አይደሉም። በዚህ ወቅት አንገብጋቢ የሁሉና አደጋ ያለበት ህዝብ ነው። ይህንን ህዝብ እንዴት ሊታደጉት ይችላሉ ተብለው ሲጠበቁ የዞንና የወረዳ አመራሮች ባነሱት ጥያቄ አትሊስት እንደው ተማርከው ወደ ሆነ አቅጣጫ ይመጣሉ ተብለው ሲጠበቁ ምንም ጥያቄ እንዳልተነሳ ግብስብሱ የወጣ የማይረባ ምኑንም ልትጨብጠው የማትችል መግለጫ አውጥቶ በቃ አሁን እነሱ ጨርሰው ጉዳያቸውን ፈጽመው ወደየሆቴሎቻቸው ወደየቤታቸው ገብተዋል ማለት ነው። አብቅተዋል። የአማራ ህዝብ ጥያቄ በአዴን ብልጽግና መልስ ተሰጥቶት በቃ ገብተዋል። እነሱ አሁን የቃላት አጠቃቀሞቻቸው እንኳን ከመግለጫ መግለጫ የሚሻሻሉ አይደሉም። የራሱን ህዝብ የሰደበ መግለጫ ነው። አገዛዙ ጽንፈኝነት እያለ የሚሰይመውን ህዝብ ይሄ ጽንፈኛ ህዝብ እያለ ለህሊናው ትግሉ ወጥቶ ድምፁን የሚያሰማውን ማኅበረሰብ በጽንፈኝነት እየፈረጀ ሲሰድበው መቆየቱን አክሴፕት አድርጎ ዛሬ የባዕዴን መግለጫ ይህንን እንደ ትልቅ የብልጽግና እንቅስቃሴያቸው እንቅፋት አድርጎ ነው ያቀረበው። ጽንፈኝነትን ጽንፈኝነት ይለዋል። የጽንፈኝነትን እንቅስቃሴ ከውጭና ከውስጥ ያሉ ኃይሎች በጋራ ተቀናጅተው በሚያደርጉት መንግስት ላይ ተጽዕኖ ለመፍጠር የሚያደርጉት እንቅስቃሴ በአጠቃላይ እያለ የሚዘረዝራቸው የማይረቡ ሀሳቦችን ስትመለከት እነዚህ ሰዎች ከሕዝብ ጋር መለያየታቸውን ቆርጠው አምነው ተቀብለዋል። አምነው መቀበላቸውን ግን ከሕዝብ ጋር በመሰለፍ መዳኛቸው አድርገው ለመጠቀም አልፈለጉም። አሁንም ሕዝቡን እየሰደቡት፣ አሁንም ሕዝቡን እየናቁት፣ አሁንም በሕዝቡ ላይ እየቀለዱ የአራት ኪሎ ተላላኪዎች እንደሆኑ መቀጠል ነው የሚፈልጉት። ይኸውልህ በክልሉ እየታዩ ያሉ ኢኮኖሚያዊ ፖለቲካዊና ማህበራዊ ችግሮችን ገምግሟል ይላል። በቆየበት የኮንፈረንሱ በቆየበት ጊዜ ውስጥ እነዚህ መሰረታዊ ቁልፍ ጉዳዮች ናቸው። ለእነሱ መሬት ላይ ያለው እንቅስቃሴ አይታያቸውም። መሬት ላይ ህዝቡ ምን እየጠየቀ ነው? ምን እያደረገ ነው? ይሄ ለእነሱ የሚታይ ጉዳይ አይደለም። የመልማትን ችግ የመልማትን ጉዳይ እንደ ትልቅ የአማራ ህዝብ ጥያቄ አድርገው ወደፊት አምጥተው እሱ ላይ ሲወያዩ ነው የከረሙት። እሱ ላይ ኩኪስና ሻይ እየጠጡ እዛ ላይ ያንን እየመለሱ እያነሱ እየጣሉ ሲወያዩ ቆይተው ነው በዚህ ሰዓት ይህንን መግለጫ ወጥተው የሄዱት እና ይህንን የማይረባ ግብስብስ ሀሳብ በጣም በጣም በስፋት ከገለጹ በኋላ ከለውጡ ወዲህ ከፍተኛ የሆኑ ስራዎች መሰራታቸውን አንስቶ በለውጡ ዓመታት በርካታ ድሎች መገኘታቸውን ያነሳው መግለጫው በለውጡ ሂደቶች በርካታ ችግሮች ማጋጠማቸውንም አንስቷል። ቅድም ምናላቸው ውስጥ ጠቅሶ የነበረው ነው። የአማራ ህዝብ ጥያቄዎች ትክክለኛና ተገቢ ቢሆኑም በርካታ ፈተናዎች እንደገጠሙት ነው የሚያመላክተው ይልና ነገር ግን የአማራ ህዝብ ጥያቄ የሚመለሰው በኢትዮጵያዊ ልዕልና የቆመና ጥያቄዎችን በሰላማዊ መንገድ ለመፍታት የሚጥር መሆኑንም ፓርቲው ካነሳ በኋላ የአማራ ህዝብ ጥያቄ የሚመለሰው በኢትዮጵያዊ ይቅርታ፣ ቆይ አዎ ህዝባችን ያነሳቸውን መሰረታዊ ጥያቄዎች የሚፈቱት በኢትዮጵያዊነት ጥላ ስር በወንድማማችና በወንድማማችነትና እህትማማችነት መስተጋብር በህብረ ብሔራዊ ኢትዮጵያዊ አንድነት በሰላማዊና ዴሞክራሲያዊ ትግል ብቻ መሆኑን አበክሮ ያስገነዝባል ይላል። በመሰረቱ የአማራ ህዝብ ጥያቄ በኢትዮጵያዊ ጥላ ስር የጋራችን የሆነች አንድ ኢትዮጵያ ውስጥ ሁላችንም በእኩል የምንኖርበት ፖለቲካዊ ምህዳር ይፈጠር ነው ጥያቄው። እኔ አማራ በመሆኔ ብቻ መገደል የለብኝም። እኔ አማራ በመሆኔ ብቻ የተሳሳቱ ትርክቶች እየተጫኑብኝ አንገቴን የምደፋ በየጫካው አንገቴ እየተቆረጠ የምጣል አልሁን እያለ ነው የአማራ ህዝብ ጥያቄ እያነሳ ያለሁ። ኢትዮጵያዊነቱን ደግሞ ማንም ሰው እንዲነካበት አይፈልግም የአማራ ህዝብ። ይሄ ሁሉም ኢትዮጵያዊ በጋራ የሚስማማበት ነጥብ ነው። አሁን ግን አሁን ሁሉም በሁሉም አቅጣጫ አገዛዙም ሆነ ራሱ የአማራ ክልልን አስተዳድራለሁ ብሎ እየተንቀሳቀሰ የሚገኘው የአማራ ብልጽግና የአማራ ህዝብ ላይ በሁሉም አቅጣጫዎች የሚሰነዘሩ የጥላቻና የውግዘት ስራዎችን በተባባሪነት እያከናወነና እየሰራ በኢትዮጵያዊ ጥላ ስር በኢትዮጵያዊነት ጥላ ስር የአማራን ህዝብ ችግር እንፈታለን ብሎ ይመጣል። በመሰረቱ የአማራ ህዝብ ጥያቄዎቹ በኢትዮጵያዊነት ጥላ ስር እንደሚፈቱ የማያቅ ህዝብ አይደለም። ኢትዮጵያዊነቱን በምንም ተአምር ሊክድ የሚችል ህዝብ እንዳልሆነ መሬት ላይ ያለው እንቅስቃሴ የሚያሳይ ነው። ታሪካዊ ሂደቶቹም በግልጽ የሚያሳዩ ናቸው። አሁን ጥያቄውን በሌላ መልኩ ቀልብሶ መስመር ለማሳት የሚደረገው ጥረት ግን በፍጹም የተሳሳተ መሬት ላይ ያለውን የአማራ ህዝብ ጥያቄ ግምት ውስጥ ያስገባ አይደለም። በአጠቃላይ ብሩክ የአግላይነትና የጠቅላይነት ፖለቲካ ባህልን የቀየረ የፖለቲካ ምህዳር መፍጠር የሚል አንድ የመግለጫው ክፍል በጣም አስገርሞኛል። ይሄ ብልጽግና የሚባለው ፓርቲ በኢትዮጵያ ደረጃ ሲቋቋም አንድ ወጥ የሆነ ፓርቲ እንደሚሆን የሚያሳዩ ፍንጮችን ለህብረተሰቡ ካሳየ በኋላ ሁሉም በአንድ ላይ ተስማምቶ አንድ ፓርቲ መጣ፣ አንድ ወጥ የሆነ ከብሔር ማንነት የተላቀቀ ብሔር ላይ መሰረት ያደረጉ እንቅስቃሴዎችን የሚያስወግድ አንድ ፓርቲ መጣ ብሎ ህዝቡ በአንድ ላይ ሆ ብሎ እንዲቀበለው ለማድረግ ከፍተኛ ጥረት ካደረገ በኋላ የአማራ ብልጽግና፣ የኦሮሚያ ብልጽግና፣ የቤንሻንጉል ብልጽግና፣ የጋምቤላ ብልጽግና የደቡብ ብልጽግና እያለ ሁሉንም በየብሔሮቹና በየአካባቢዎቹ ከሰየመ በኋላ በበላይነት የኦህዴድ ብልጽግና የሀገሪቱን አጠቃላይ ፈላጭ ቆራጭ ሆኖ ከመቀመጡም በላይ እነዚህ የክልል ቅርንጫፍ የብልጽግና መስሪያ ቤቶች ምንም አይነት ፋይዳ እንዳይኖራቸው አድርጎ እሱ የሚፈልገውን በኃይል እያስፈጸመ የህዝብን ጥያቄ እንኳን በአግባቡ ሊያወጡ የሚችሉ እንቅስቃሴዎችን እንኳን እንዳያደርጉ አኮላሽቶ ያስቀመጣቸው እነዚህ የክልል ጽፈት ቤት ፓርቲዎች ምን ያህል በህዝብ ላይ እየቀለዱ እንዳሉ ማሳያው የዚህ የብአዴን ግብስብስ መግለጫ አንዱ አካል የሆነው የአግላይነትና የጠቅላይነት ፖለቲካ ባህልን የቀየር የፖለቲካ አሰላለፍ የሚል ሀሳብ ይዞ መምጣቱ ነው። አያውቀውም ኦህዴድ ብልጽግናን አያውቀውም። ይሄ የአማራ ብልጽግና ወይም በአዴን የኦህዴድ ብልጽግናን አያውቀውም። የጠቅላይነትና የአግላይነት ፖለቲካ መነሻና መድረሻው የት እንዳለ አያውቀውም። ምክንያቱም የዚሁ አካል የዚሁ የብልጽግና ስራ አስፈጻሚና ተላላኪ ሆኖ ስላለ ማለት ነው እና በአጠቃላይ በጣም የሚያስቁ ምንም መግለጫ ብለህም ልታነሳ የምትችላቸው አንዳንድ ሀሳቦች ጭራሽ የመግለጫው አካልም ሆነው መግባታቸው ምን እንዲፈይድላቸው ነው? በየትኛው በኩል በየትኛው አቅጣጫ ሙገሳና ክብር እንዲያስገኝላቸው ነው ብለህ የምትላቸው ሁሉ አገላለጾች አሉበት። ራሳቸውን የሚሰድቡበት ሁሉ አንቀጽ አለ ራሱ ፓርቲውን። ለዛ ነው ቅድም ይህንን መግለጫ የአማራ ብልጽግና ወይም በአዴን የተመለከተው አይመስለኝም ያልኩት ከዛ በመነሳት ነውና